አማን መንጀባ፣ በረካ ጀባ፣ ተባረኪ ብሩክ ሁኚ። አላ ሀብሱንም ሰላሙንም ጤናውንም ፍቅሩንም ሁሉ ያላብስሽ። ሚን ያሳድግልን፣ ልጃችን ያሳድግልን። ተባረኪ። ቡና ላይ ካሜራ አይ፣ ኤፍሬም ና አይተው ስለማያውቁ ሰላም እንዲልኩ ሰላም በሏቸው። እሺ፣ ሰላም ወድና የተከበራችሁ ወጭ ሰላም ብላችሁ ሰላም በሊፊ፣ ሰላም ሰላም ሰላም ናችሁ። ዛሬ እስቲ እንግዲህ ነው ዛሬ ተጠርኩ ተጠርቼ መጥቻለሁ

ረዝም በላ ዝም። ቀልደኛ እንዴት ቀልደኛ ታውቂ? ፍቅር ወራሱ ነው። ዛሬ እንዴት ጠራኸው ነው አስገርሞኝ። ያው መንገድ ላይ ያገኘን ቡና ሰላም ነው ሰላም ሰላም በላቸው። የቱ ቤተሰቦች እንዴት ናችሁ? በላቸው ነው በላቸው አማናው በላቸው ሙዚየሙ እና ቁርስ ላስ ይዛችሁ እንጂ እ እንዳይደክማችሁ አረ አይደለም ምን ችግር አለው። እንግዳ እንዴ? ምን አናደደ አይ

ታዲያኔ እና ለምን ማጉረስ አስፈለገ? ማለት ምን ችግር አለ? ማጉረስ ትችያለሽ። ከዚህ በላይ ለምን ድጋሜ እኮ አላልኩም። ቡና ነው። ችግር አለብሽ ግን አይደለም። ቆይ ምን አልኩ? እሺ ዝም በልኩ። አያን አይደለም፣ ምን ምን አልኩ? ለምን ወረወርክ? ችግሩ ምንድን ነው ነው ያልገባኝ ነገር አላበዛህም እንዴ? ከፈለክ እንግዲህ፣ እንግዳ ነው እንግዳ ብለህ እስካመጣው ድረስ መብላት መጠጣት አለበት። እኛ በወሎ ባህል እንግዳ እንንከባከባለን። ቆይ ምን ነክ ነው አንተ? እህ? አደለም የሆነ ይኸውልህ፣ ተረጋጋ። ዝም ብለህ እንደ መሆን ነው ወንድምህ ነኝ እኮ እንዴት መሆን ነው? እኔ ምን እንደሆነ ምን ያውቃል አየኸው፣ እንደዚህ ነው በቃ ጣባው የተስተካከላችሁ መስሎኝ ነው ምን ነክ ነው ኤፍሬም በላንተ ቆይ አይደለም እኔን እኔኔ ችግሩ ምንድን ነው አንተስ ደግሞ ምን ነክ ነው አዶንያስ እያናገርኩ ነው እሱ ከሄደ በኋላ ነገር እንዳተዘጥዘች ችግር አለው ባጎር ሰው እንዳትወጡ እንዴ ግን ችግር አለብሽ እንዴ

ምን እደዋወልም እኮ ከአንተ ጋር ነው። ከእሷ ጋር ምን መክለዋ? አንተ እንደዚህ ይደረጋል? እንደዚህ ምንድን ነው ይደረጋል? ወይ ይደረጋል? እንደዚህ ወይ እንዴት? ምንድን ነው ምን አለው? እንደዚህ ይደረጋል። ምን ችግር አለው? ጓደኛ ጠብቂ ማለት ምን ልታደርግ? ኤፍሬም እየሰማ ነው። አንድ ነገር ከተፈጠረ

ሰውዬ ጉረስ ምን ችግር አለው አንተ ብደው እንደዚህ የምታከብድ እንደ እየገጠርልኝ ነው እንዳንተ እንደከተማ ልጅ አስብ እንጂ ባጎርሰው ምን ችግር አለው? አጎረስኩት። ችግሩ ምንድን ነው? ዝም በላ ኢፍሬም እንዳትጨናነቅ ሙርትካንም አንቺ ክርስቶስ እና ኤፍሬም ሰርተልለታል። እናቴ ትሞት የኢን ፍራንክ ነው አባቴ ማፍራንክ ግን ደግሞ ባጉርሰው ወንድሜ ነው። አባ እንደዚህ ማሰብ የለብን ለሌላ ምን ማለት ነው እንደዚህ ማሰብ የለብን ማለት ነው። ዞር በይ ይቅርታ፣ ይሄው

ስለነበረን ቆይታ ሰላም በላቸው። ሰላም በላቸው። ሰብስክራይብ አርጉን በላቸው፣ አርጉን በላቸው። ላይክ በላቸው። እንወዳቸዋለን በላቸው። አዎ በላዶ ነው። ሼር በላቸው። ሼር ላርግላቸው በላቸው። በቃ ቻው፣ ደህና ቆዩ።